ሀይሚም ብሩኬን ትወደዋለች። ብሩኬም ደግሞ ሀይሚን ይወዳታል። በጣም ነው የምትዋደዱ። ስለዚህ ለምንድን ነው ማትጋቡት? ለምንድ ነው እኛን የምታደርቁት? ራሳችሁም የምትደርቁት ማለት ነው፣ ብሩኬና ሀይሚ ማለት ነው። የምሬን ነው። በጣም እንደምትዋደዱ እናውቃለን። በጣም የሆነ ሁለታችሁም ስትገናኙ የምትጨቃጨቁት ሀይሚም ደግሞ የቅናት ተቀናለች የምሬን ነው። ብሩኬ ሴት ይዞ ሲመጣ ማለት ነው። ስለዚህ ሁለታችሁም ትዋደዳላችሁ፣ ትፋቀራላችሁ። ነገር ግን ለምንድን ነው እንደዚህ የምትነጫነጩት ስትገናኙ? ይሄው ዛሬ ማለት ነው ምፍታ እንግዲህ ሊያስታርቅ ይሁን ለምን እንደሆነ አላውቅም፣ ሁለቱንም ይዞ መጣ። ልንገራችሁ ማለት ነው ከዛ በኋላስ ሁለቱም በጭቅጭቅ አንድ ነገር አንድ ቁም ነገር ሳንወስድ ማለት ነው አለቀ ቪዲዮ ቤተሰብ። ልንገራችሁ ምንም አይነት ሳንወስድ አንድ ነገር ሳንማር እንደ ሁለቱም ተገናኙ። በቃ ሀይሚ መጣች ብሩኬ ተገናኙ። ሁለቱም ጭቅጭቅ ብቻ ነው፣ ምንም አይነት የሚፈተፈት ነገር የለም ማለት ነው። ስለዚህ ቤተሰብ አባካችሁ ድምፅ ሁኑ ማለት ነው። ሁለቱ የሚታረቁ ሁለቱ የሚጋቡ በጣም ነው የሚዋደዱት። የሚዋደድ ሰው ነው በዚህ አጋጣሚ የሚጨቃጨቁት የሚጣሉት ማለት ነው። ስለዚህ ቤተሰብ ድምፅ ሁኑ፣ ሀይሚና ብሩኬ ይጋቡ እያላችሁ፣ ይዋደዳሉ እያላችሁ ጻፉ። አለብለዛ ማለት ነው ከወንድ ጋር እያቀነባበራችሁ ሀይሚንም አታምጡ ብሩኬንም እንደዛ ከሌላ ሴት ጋር እያቀነባበራችሁ አታምጡ። እነዚህ ልጆች ማጋባት አለብን። ይሄኛም ልብ አይድረቅ ማለት ነው።